በአዲስ የፓርቲ ስፒከር ማለት ነው። ዛሬ እንደምታያቸው እንግዲህ ሩታና አብርሽን ስንት ቀን ሆናቸው ዱባይ ከሄዱ። እና በዚህ አጋጣሚ እንኳን ደስ ያላችሁ እንግዲህ የአማራ የሰመረ ትዳር ያድርግላችሁ እላለሁ። መቼም አንዳንድ ነገር ስትናገሩ ሰው የቀናት ምናምን ሊላችሁ ይችላል ማለት ነው። አንዳንዴ ሰው የመሰለውን ነገር ይችላል አይደለም። ምንም ችግር የለውም። እና እንግዲህ የመሰላን ስንናገር ኢትዮጵያ ተቀይሯል ወይንስ እንዴት ነው? ባህላችን በቃ የድሮ የእናት አባቶቻችን ባህል እየቀረ አዲስ ባህል እየመጣ ነው ማለት ነው። አሁን እንግዲህ እነዚህ ልጆች እናት አባት ሰርግ መቼ ነው እያሉ እየጠበቁ በእናት አባት ተመርቆ በእናት አባት ተደስቶ በእናት አባት እልል ብሎ አባት ልጅን ይዞ ለባል ሲሰጥ ነው የምናየው እኛ በኢትዮጵያ ላይ ማለት ነው። ዛሬ ደግሞ እያየን ያለ መጀመሪያ ላይ እነሱ ተጋብተው ጨርሰው ከዛ በኋላ ነው እንግዲህ እናት አባት ደግሶ ደግሞ ሰርግ የሚያደርገው ሁለተኛ ሰርግ ማለት ነው እንግዲህ ያለው ጊዜው እየሄደ ባህሉም እየተቀያየረ ይመጣል ማለት ነው። እና ምን አለበት መጀመሪያ በአስራ አምስት ሰው በሀያ ሰው ሰው ሀገር ላይ ዱባይ ሂዳችሁ ሰርጋችሁ ከምታደርጉ በሀገራችሁ፣ በቤተሰቦቻችሁ፣ በእናት አባቶቻችሁ መጀመሪያ ላይ ሰርጋችሁን አድርጋችሁ ሁለተኛ ሰርጋችሁን ደግሞ ከተገናኛችሁ በኋላ እናንተን አንድ ካደረገ ቤተሰብ በቃ ሀሳቡ ከተቀለለ በኋላ እንደው የሚገርማችሁ አረቦች ማለት ነው ይታጫሉ፣ ይቆያሉ። ከዛ በኋላ ሰርግ ይደረጋል። ሰርግ ከተገናኙ በኋላ ነው ሌላ ሀገር የሚሳፈሩ። ቢፈልጉ ዱባይ ይሳፈራሉ፣ ቢፈልጉ አሜሪካ። በቃ የፈለጉት ቦታ ላይ ሄደው ሽርሽር ያደርጋሉ። ለአንድ ወር ቤት ተከራይተው ማለት ነው። ያ ምን ይባላል? ሸህረል አሰል ይባላል። መዝናኛቸው፣ መጫወቻቸው፣ አዲስ ሙሽራ ናቸው እና የሚዝናኑበት የሚጫወቱበት ጊዜያቸው አንድ ወር ማለት ነው። ቤተሰብ አላስጠቅሏል፣ አስረክቧል፣ ተረካክቧል። በቤተሰብ አልቆ በራሳቸው ሸህረል አሰል ብለው ሄደው ለአንድ ወር ተዝናንተው ቢፈልጉ እዛ ጋር ሰርግ ማድረግ ይቻላሉ። ጓደኞቻቸውን ይዘው ቢፈልጉ ልክ እንደናንተ በሰፊና በጀልባ መዝናናት ይችላሉ ማለት ነው። እኛ ኢትዮጵያዎች ደግሞ አሁን በና አብርሸ ያየ ነው አዲስ እኔ የመጀመሪያ ሰርግ እየተጠበቀ ቤተሰብ ሰርግ እየተጠበቀ ዱባይ ላይ ሄደው እንደዚህ ፔሎ ተለብሶ ሱፍ ተለብሶ ሰርግ አድርጎ ግብዣ አድርጎ 15 20 ሰው ይዞ መጨፈሩ ሚዲያ ላይ ማግባቱ ይሄ በጣም እውነት በጣም ያስጠላል። የምር ለቤተሰብም ጥሩ ስሜት አይሰማም ማለት ነው። ግን መጀመሪያ ላይ ቤተሰብ ሄዶ ልጃችሁን ለልጄ እንዳሉ ሰርጉም ደግሞ እንደዛ ሆኖ ሰርጋችሁን ጠብቃችሁ ያው ስራውን እየሰራችሁ ስራችሁን እየሰራችሁ እሷም በቤተሰቡ አንተም በቤተሰቡ ናችሁ። ሰርጋችሁን ጠብቃችሁ በቤተሰብ አግብታችሁ ወግ ማድረግ ቤተሰቦቻችሁም አይተው ከዛ በኋላ እናንተ ቀጥላችሁ ብታደርጉስ ጓደኞቻችሁን ይዛችሁ እኔ ዛሬ ማለት እርግጥ ሂደዋል፣ ቢሄዱም እኔ ለመዝናናት ምናምን ነው የመሰለኝ እንጂ ከሰርጋችሁ በኋላ ነበረ ዱባይ ሄዳችሁ መዝናናትም። ሰርግ ማድረግም ምንም የምችሉት የነበረ ማለት ነው ወይ፣ እንደ ኢትዮጵያ ባህል በቃ ቀረ እንዴ? ይገርማል። እነሱ ከተጋቡ በኋላ አሁን እንግዲህ በቤተሰብ እንደገና ሁለተኛ ድግስ ሊደገሱ ማለት ነው። እዚህ በኋላ እንግዲህ ወልዳችሁ ሳሙ ነው የሚባለው እንጂ ምን ተጋባችሁ አይደል እንዴ? እህት በሌለበት በዘመድ በሌለበት አባት በሌለበት እናት በሌለበት ሰርጋችሁን አደረጋችሁ። ከሰው ሀገር ላይ ማለት ነው። ይሄ በጣም ይደብራል እውነት። አሁን አንዳንዶች የመዳም ቅመሞች ማለት ነው የቅናት ምናምን ልትሉ ትችላላችሁ። ምንም ቅናት የለውም። ይሄ አላህ ጥሩ ትዳር ያደርግላቸው፣ አላህ ያማረ የሰመረ ትዳር ያደርግላቸው። ወልደው ይሳሙ። ግን ባህላችንን ለምንድን ነው የሚቀረው? ባህላችን መጀመሪያ እናት አባት ደግሶ እልል ብሎ ከሰጠው በኋላ ከዛ በኋላ እንደፈለጉ ሁለተኛ ደግሰው ጨፍረው እርስ በርሳቸው ጓደኞቼ ወገኖቹን ይዞ ጓደኞቹን ይዞ እንደገና ደግሶ ሰርጉ ማድረግ ይችል ነበር። ግን ቅድሚያ በሀላስ መሳሳ ምናምን በቃ ጨረሱት እኮ። አሁን እንግዲህ ቤተሰብ ሰርግ በቃ እንደመጀመሪያ እንትን አይልም። ገባችሁ? መጀመሪያ ላይ በቤተሰብ ሲሆን ግን ሁሉም ነገር ያምራል፣ ደስ ይላል። በቃ እነሱ ግን መጀመሪያ ላይ በ10 በ15 ሰው ዝም ብሎ ይሄ ማጫፈር ምናምን ሚዲያ ላይ መጨፈር ይሄ እኮ ዝም ብሎ ነው ይዩልኝ ነገር ነው። በቃ ያረጋችሁት ማለት ነው ሲጀመር ማለት ነው። ግን ከተዳራችሁ በኋላ ሄዳችሁ ይሄን ነገር ብታደጉ በጣም ደስ ይላል እውነት በጣም ማለት ነው። ለቤተሰብም በቃ ሄዱ ተብላችሁ የምትለቀቁበት ሰዓት ማለት ነው። ቤተሰብ አስረክቧቸዋል። ተረክበሃል፣ ሚስትህን በነከው ቦታ ሂደህ ሸህር አልአሰል ክን ጨርሰህ የምትመጣበት ጊዜ የነበረ አብርሸ ማለት ነው። ግን በጣም ትሳስተዋለኝ የማይሆን ነገር አድርገዋል። ለማንኛውም እንግዲህ የአማራ የሰምራ ጋር አድርግላችሁ ይሄን ነገር ግን ሌሎቻችሁም እንዳትደግመውን ብዙ ዩቱበሮች አሁን እንግዲህ እንትን እያላችሁ ስለሆነ ማለት ነው። ይሄ ነገር እንዳይጠግም ብዬ ነው የምለው። በእኔ ሀሳብ ነው እንግዲህ፣ የሁላችንም ሀሳብ ሊለያይ ይችላል። እስኪ ሌሎቻችሁ ሀሳብ ስጡ ማለት ነው። ይሄ ነገር በዚህ ቢቀጥል ይሻላል ወላ እንደ ድሯችን መጀመሪያ ቤተሰብ ሰጧችሁ፣ ከዛ በኋላ በጓደኞቻችሁ ጋር ደግሳችሁ ምን ብትሉም ችግር የለውም። ምን ትመርጣላችሁ? እኔ የድሮ ባህል ነው ደስ የሚለኝ። እውነት የድሮ ባህል ደስ ይላል። ቤተሰብ መርቆ እልል ብሎ በቃ ተጋቡ። ሰርግ ትክክለኛ ሰርግ ተደርጎ በቃ የዛውን ቀን ቤተሰብ ጋር ያላችሁ መጦ ያለበሳችሁ ፔሎ እንዴት ደስ ይላል መሰላችሁ ማለት ነው። ወላ ይሄ ግን አየኋቸው ዛሬ፣ አይቻሉ ሊዩ ላይ ገብቼ ዛሬ አይቻችኋለሁ፣ ቡርጅ ከሊፋ ልንሄድ ነው እያሉ ሰፊና ላይ ወጠው ፔሎ ለብሰው ሱፍ ለብሰው ግን ሰዎቹ በጣም ትንሽ ናቸው። በዛ ላይ ድግስ አለ ምን አለ። ግን ይሄ በጣም ያስጠላል። እውነት እንደዚህ አታድርጉ። ሌሎቻችሁ ደግሞ በቃ መጀመሪያ በቤተሰብ እስኪ እንደሁላው በቃ ይሄ መጀመሪያ ነውና ብሽ የመጀመሪያ በር ከፍተዋል። በዚህ በር ግን ሌሎቻችሁ እንዳትገቡ ነው ምጠን የእህትነት ምክሬ ማለት ነው። እንግዲህ የሁላው ሀሳብ ሊላ ይችላል። የኔ ሀሳብ፣ ያንቺ ሀሳብ፣ ያንተ ሀሳብ፣ የሁላችንም ሀሳብ አንድ አይሆንም ማለት ነው። ግን እንደኔ እንደኔ ግን መጀመሪያ ላይ በቤተሰብ ተደረን ከዛ በኋላ ጓደኞቻችንን ዩቱበሮቻችንን ይዘን ደግሰን ሁለተኛ ፔሎ ለብሰን ብናገባ ደስ ይላል። በቤተሰብም ሆነ ለምንም ግን አሁን ቤተሰብ ምን ይሰማዋል? እህት ወንድም አለው፣ ወንድም አለው፣ እህት አለው፣ ያክስት ልጅ አለ፣ ያጎት ልጅ አለ። እሺ መጀመሪያ ላይ ሰርጉን ዱባይ ላይ ላስ ጨረሱት እኮ ወይ ዛሬ ይሄ ባህል አላባረየ ማለት ነው። ለማንኛውም መልካም ትዳር ብያለሁኝ። እንግዲህ ወልዳችሁ ለመሳም ያውቃችሁ ብያለሁኝ። አብርሽና ሩታ ይመቻችሁ። ለማንም እስኪ አስተያየት ሰጡበት ማለት ነው። ይሄ መጀመሪያ ላይ እንደዚህ መጀመሪያ በቤተሰብ ቢሆን ያምራል እላለሁ ማለት ነው። ለማንኛውም ጋፋ እየጠጣን ነው እላቸዋለሁ ቤተሰቦች፣ ላይክ፣ ሰብስክራይብ፣ ሼር አድርጉ አስተያየታችሁን ታች አስቀምጡ ማለት ነው። እኔ ደግሞ እኔ የምለው አስተያየት አስተያየቴ ምንድነው፣ በቃ እንደዚህ አይነት ነገር ቢቀር የሚል ሀሳብ አለኝ ማለት ነው። ለምን በቃ ከባህላችን ወጣ ያለ ነው። ቤተሰቦቻችን እናት አባቶቻችን መርቀው ሰጠውን፣ ከዛ በኋላ ሸሃራ ላሳል የሚባል ነገር አለና፣ በቃ ብንዝናና ጥሩ ነው ብዬ ያለው ማለት ነው። ማንኛውም ሁላችንም እወዳቸዋለሁ አከብራችኋለሁ ላይክ ሸር ለምታደርጉልኝ ሰብስክራይብ ለምታደርጉኝ ከልብ ከልብ አመሰግናለሁኝ። አበረታቱ ቤተሰቦች። እንሻላ እንግዲህ ከመዳም ከመዳም ቤት ቢያወጣን ብለን እንላለን ማለት ነው። እንግዲህ ያው ሞክረናል። እንግዲህ እንሻላ ያው ዩቲዩባችን ካደገ እነ መዳም ቤት እንወጣለን ብለን እናስባለን። አሁን እንግዲህ እኔ ከመዳም ቤት ነው የእውነት በጣም ያስጠላል። በቃ ይሄ ቀን ነው የሚናፈቀኝ እኔ በቤታችን ሆነ እንደዚህ ሆኝ ምናምን ሁሌ በቀበት ወቅ ሁሌ ታውቃላችሁ፣ ሰው ሀገር ላይ በጣም ከባድ ነው። ብቻ አልሐምዱሊላህ። እና ቤተሰቦቼ አስተያየት ስጡበት ስለ አብርሸ እና ስለ ሩታ። እኔ ወዳቸዋለሁ አከብራቸዋለሁኝ። እነሱን ለመተቸት ወይም እነሱ መጥፋ ነገር ለመናገር ወይም የቅናት ሳይሆን ግን ትክክለኛ ትክክለኛና እውነታውን መናገር ስለምፈልግ ነው። መጀመሪያ በቤተሰብ አደርገው ሰርጋቸውን በኋላ እንደገና ነው ጓደኞቻቸውን ሰብስበው ሁለተኛው ፔሎ ሰርጋቸውን ቢያደርጉ ደስ ይል ነበር። እነሱ ግን ሸራል አሰራቸውን ዱባይ ላይ ጨረሱ ትላላችሁ። እናት አባት መረቆ ሳይሰጥ ገና ማለት ነው። አይ ለማንኛውም ቻው ቤተሰብ።